ድሞችና እህቶች በተምሳውያን ወጣቶች በሙሉ ከሁሉ አስቀድሞ እግዚአብሔር ድሮ ነው በታድቦኖ ከየአቅጣጫው አሰባስቦ በቤቱ ተገኝተን እንድናመሰግነው ስለፈቀደልንና ስላሰባሰበን ይህንን ዕለት ባርፎ በእድሜያችን ላይ

ዋአይሩ ፀሐይ ለቀፍላቸው ባህር ከፍሎ ላሻገረበት የተስፋን ምድር አስቀድሞ በነገራቸው መሰረት እንዲወርሱ ለፈቀደበት ዕለትና የዘመናት ሰቆቃውና ዋይታ አክትሞ በነፃነት በቅዱስ ሚካኤል ቀዳሜ መሪነት ቅድም እንደተነገረን በነቢዩ በሙሴ ዋና መሪነት ዋና መሪው ሚካኤል ይሆናል ከፊት ለህዝብ ዋና መሪ ደግሞ የሚታየው በአይን ሙሴ ነበርና ይህንን ዕለት እንድናከብር ስላሰባሰበን ክብርና ምስጋና በድጋሚ ለርሱ ይሆንያል እያል እንኳን ደረሳችሁ ብላለ እንኳን አደረሳችሁ። ለዛሬ በረቤት ጠብቆ ለሚመጣው አመት ያደረሳችሁ። አስተምሮል ቃሌት ያሰማ የሰማዩን በልቦናችን ያሳድርብን። እንጠቀምበት የባህሉ ታሪክ ሰ ያለ በምን አይነት መልኩ እንዳወጣቸው ብዙም የሚያነጋግር የሚያስተምር ነው። ከሰዓት አኳያ በዝርዝር ፈርዖን እንዴት እጁን እንደሰበ እስራኤላውያን በተነገረው ትንቢት ለሙሴም በተሰጠው አልና ትእዛዝ ለና ብርሃኑን በተገባላቸው ተስፋና ኪዳን እንዴት እንደወጡ በዝርዝር ነው። ቃል ሰፊ ነው። የሆነ ሆኖ ጠቅለል ባለ መልኩ ሊቀ ሊቃውንቱ አስተምረውናል። ከዚያም እንግዲህ እለቱን እግር መንገዱንም ከመጽሐፍ ቅዱስ ጋር መገናኘት እንድንችል ዘጸአት የሚለውን ደግሞ ማንበብ ነው። የምዕራፍ ክለንት ከፍለን ሳይሆን ሁሉንም ቅደም ተከተሉን ለማወቅ ዘጸአትን ከምዕራፍ አንድ ጀምረን እስከ መጨረሻው ድረስ ደጋግመን ብናነባው ዛ ጊዜ ከህዝቡ ጋር መሆኑን ምንም ህዝብ የሚበድለው ምንም ሁሉ የሚያስቀይመው መሐሪ ነውና ቸርነውና ይቅርባይነውና ምክንያቱ ድህን እየፈለገ ማዳኑን የሚያደርግ ልዑልና ቅዱስ ብሩህ ማምላክ መሆኑን በደለኞቹን በይቅርታ ተቀብሎ በንስሐ ወደ ሱ የሚቀርቡትን አትብሮ አክብሮ ርስቱን የሚያወርስ ይቅርባይ አምላክ መሆኑን እንማርበታለን። ስለዚህ የሰማነውን በልቦናችን ያሳስበ እንረዳና እንተዛዘን ክርስቲያናዊ ወጉ፣ ክርስቲያናዊ ተግባሩ፣ ክርስቲያናዊ ማንነቱ ወይም የክርስቲያን መገለጫው የተቸገረውን መርዳት፣ የደከመውን ማሳረፍ፣ የታመመውን መጎብኘት፣ የተራበውን መመገብ ስለሆነ ሁላችንም ከጎረቤቶቻችን ጀምሮ በምናየው ነገር ብዙ መተዛዘንን ገንዘብ እናድርግ። ለእግዚአብሔር ራስን ማስገዛትን ገንዘብ እናድርግ። በሃይማኖት መጽናት፣ በምግባር መታነስ ሁል ጊዜም የየነቱ ተግባራችን እንዲሆን ቅዱስ ፈቃድ ይሆንልን። የቅዳሴ ውቅት ለጊዜ ስለደረሰ ሁላችንም ለጸሎት እንነሳ። ያ ይስትልን ኃላፊነትና ያው ዘመን ያሻገረ የመራ ቅዱስ ሚካኤል ዛሬም ሁላችንንም ከፈተና ሰውሮ በረድኤቱ ጠብቆ ምስሐ ያልገባን ምስሐ ገብቶ የራቀ ቀርቦ እንደ እግዚአብሔር ፈቃድ ተመላልሶ ሁላችንም ተመላልሰን ፈቃድ እግዚአብሔርን ፈጽመን በእግዚአብሔር ፊት ሞገስና ገኝዘን በአማላጅነቱ አይለየን። በዚህ እለብስ

አባቶችን፣ እናቶችን፣ ወንድሞችን፣ ህዝቦችን በልዩ ልዩ አገልግሎት ያገለገላችሁትም ሁሉ እግዚአብሔር አገልግሎታችሁን ይቀበላችሁ፣ ቅዱስ ሚካኤል ይቆመላችሁ። ሊቃውንቱ ከትናንትዋ ዜማ ጀምሮ ሌሊቱን ሙሉ ቅድም አንቦት ያልኳችሁን መጽሐፍ ተላላ ቅዱስ መጽሐፍን በማመስጠር በድግጥ አይነት ዜማ ሲያዜሙ እግዚአብሔርን ሲያመሰግኑ ነው ያደሩት። አሌሎት ያሰማልን። ልመናቸው አገልግሎታቸው ቅድመ እግዚአብሔር ደርሶ ለሀገር ሰላምን ፍቅርን፣ አንድነትን ያሰጥልን። የተቸገሩትን ሁሉ ከችግራቸው የሚያላቅቅ ያድርግልን። ከዚህ በተረፈ በዓሉ እንዲህ እንዲያምር በየዓመቱ በየጊዜው ይህንን ትሩፋት አድርገው የያዙ ዳዊታችን ወይዘሮ ዝናሽ ወይም ወለት ሚካኤልን ከልብ እናመሰግናለን። እንደምታዩት አምሮበታል። ለእግዚአብሔር እንደዚህ ነው መገዛት። የእግዚአብሔርን ቤት ማስጌጥ፣ የእግዚአብሔርን ቤት ማሳመር፣ ለእግዚአብሔር ቤት ክብር ጠበቃ መሆን በእግዚአብሔር ዘንድ ሞገስ ያሰጣል። ቅዱስ ሚካኤል በረድኤት ይጠብቅልን። እግዚአብሔር ምን